ኤፍሬም እንግዲህ ለሩታ ከባድ የሆነ ማስጠንቀቂያ ተጥቷታል አርፈሽ ተቀመጭ ሰህ ሰህ እኔም ብያለሁ ካረገዙ በኋላ ፉን ፉን ፉን የለም እርፍ ቁጭ ነው ካላስ እሷን አትስማት ማለት ጀመረ ኤፋ ይሄው እኔ ያላልኳችሁም ወይ እናንተ ያላስከበራችሁትን ራሳችሁ ቤተሰብ ሊያከብራችሁ አይችልም ተግባባና አርፈሽ ልጅሽን አሳድጌ ቆፍጠን በልባት፣ እንደወንድ ተኮሳተርባት ፊትህን አትስጣት። የራሷ ጉዳይ አለ። እሳይ ደግ አደረጋት። አዎ የራሷ ጉዳይ። ካረገዘሽ በኋላ ፉንክ ፉንክ ፉንክ አይሰራም። በቃ ያለፈ ታሪክ ነው፣ ያለፈ ታሪክ ነው። አያችሁ እነ ኤፍሬም ማለት ብልጥ ናቸው። አብርሽም ብልጥ ነው ኤፍሬም ይሄ ይሄ አሁን አብሮሽ የሚያደርገው ነገር የቤተሰብ ጉዳይ ነው ገባችሁ ለሩታ የሚጠቅም ነገር አይደለም የነ አብሮሽና ከፋሚሊዎቹ ጋር የሚሰራው ስራ ነው ሶ ኤፋ እንደዚህ ሊቆጣ የቻለው የእሱ እጅ ስላለበት ነው ስራው ላይ ማለት ነው ሶ ሩታን እንዳትሰማት እር ተገላገይ ሩታ ካአሁኑ ጀምሮ መናቅ ጀመርሻ ይሽ መናቅ ጀመረ አሁን እዚህ ጋ በጎች እየመታቸው ነው የምትሉት እውነቴን ነው። እናንተ ሳታከብሩ ራሳችሁ ማንም ሊያከብራችሁ አይችልም። ቤተሰብ ሊያከብራችሁ ማንም ዞር ብሎ አይሽም። ካረገዝሽ በኋላ አሁን ባልሽ የራሱ ዞር ብሎ አይሽም። የራስሽ ጉዳይ ብሎ ነው የሚጠሩሽ። ከሄድሽ ጥረግበይ፣ እስከነ ልጅሽ። ልጅን አሳድጋለሁ በውጭ ነው የሚገባሽ። ስለዚህ ከዚህ በኋላ ምንም ቢፈጠር፣ ምንም ጸጥ ነው እላሽ። ላይ ቤት ሊያመጣ ይችላል ሴት አልኩሽ እኮ ነገርኩሽ እኮ ሀቢብቴ የራሷ ጉዳይ አለ ኤቫ እና ለማንኛውም ሩታ በጣም ነው ማዝ ነው። ኤፍሬም እንኳን በዚህ ልክ ሲቀየርብሽ፣ ኢማጂን እዩ። በጣም ብዙ ሰው ይቀየርብሻል ከዚህ በኋላ። አይ በጣም ያሳዝናል በእውነቱ። ሶ ነጺ፣ እንግዲህ ያው ነጺ፣ ያለፈ ታሪክ እንደሆነ ኤፍሬምም አምኗል። አብርሽ ዋሽቷል። አዎ ዋሽቷል፣ ሳ በጣም ዋሽቷል። እና ሩቲ አርፈሽ ተቀመሽ ተብለሻል። ቁጭ በይ። ከዚህ በኋላ መንፈራገጥ የለም። ሌላ ደግሞ የቢኒ እህት ናት፣ እያቃጠለችን ጨጓሬ ንድድ እያደረገች ያለችው ምን አድርጉኝ እንደምትልች ልጅ፣ በጣም እያናደደች ነው። ምንድን ነው አንቺ ሴትዮ፣ ከሄሎ እራስ አትወርጅም እንዴ? ካልሆነ እንከባበር፣ እንከባበር ብዬሻለሁ። አንቺ ሴትዮ፣ ምን ነው ፊት ፊት አደረገሽ? አንቺ ምን ነው እሱ የልብና ኩላሌቱ ነኝ፣ በቃ ከሱ በላይ እኔ አስብለታለሁ አልሽ እኮ። አንዳንዴ እኮ እህት እኮ መቀኛ፣ ተንካሴ፣ ሸረኛ ናት። እና አንቺ ሴትዮ ብታርፍ አይሻልሽም? ከዛ ውጭ ግን ማለት ነው አይ፣ አዞብሻል ፈርዶብሻል፣ ብዬሻለሁ ና የቢንያም እህት እባክሽ፣ እባክሽ ጨጓራችን አታቃጤው። እናቱ ሄሉን ባትገለፍጫ ጥሩ ነው ብዬ ነው ማስበው። እንዴ ራሱ ካልፈለጋት ካልወደዳት እሱ ይራቃት እንጂ አንቺ ምን አገባኝ ብለሽ ነው እንደዚህ የምትዘባርቂው? ሲጀመር ደግሞ ሄዱ ምንም አይነት መጥፎ ጸባይ የላትም። ሲቀጥል ደግሞ ፍራንክ ምናምን አስበሏታ። አታናዱኝ እስኪ እንዴ። እንደዚህ እየገለፈጡ ፍራንክ አለ እንዲ ልብን እየተናገሩ እንዴ ምን ሆናችሁ ነው? ሲቀጥል ደግሞ ሄዱሻ እንዳልኳቸው ነው ስለ መስቀሏ ይኸው መልስ ሰጠቻችሁና እና እናንተ ዝም ብላችሁ ኮሜንት ላይ መስቀልሽን መጀመሪያ ሰሪ ስለ እንትን ከማለት በፊት ምናምን የምትሉ ሰዎች ሁሉም ሰው ያጋጥመዋል እንደዚህ አይነት ነገር። እኔ ራሱ ያጋጥመኛል። ገብቶሻላ አላ ሁላችሁ። እኔ አሁን እዚህ ስሰራ ማለት ነው የምር አስሬ ማለት ነው ወይ ይበጠስብኛል ወይ ሾልኮ ይወድቅብኝ እና ከዛ በኋላ ፈልጌ ምናምን ማገኘው። ስለዚህ አብዛኛው እንደውም አንዳንዴን ያስቀምጠዋል፣ አውርቄ ጠፍቶ ያልሆነ ቦታ ወድቁ ከሚረገጥ እያልኩኝ ያስቀምጠዋል። ምክንያቱም እምነት በልብ ነው። ከዛ በኋላ በቃ አንዳንዴ አስረዋለሁ ከዛ በኋላ የሆነ ጊዜ ደግሞ ሲወድቅብኝ ወይ ሽንት ቤት ወይም ምናምን ሊወድቅብኝ ይችላል፣ ስራ ስትሰራ ማለት ነው። ሶ ማስቀመጥ እንመርጣለሁ አውልቄ። እሷም ሳታስበው ተኝታ ይፈታባታል ምናምን፣ ከዛ ቪዲዮ ትሰራለች። ስለዚህ መጀመሪያ መስቀል ሽንሰሪ አትበሉ። ተግባባን አደለ? እናላችሁ ይህኔ ማሮች እንዴት እንደምወዳችሁ ታውቃላችሁ አደናናችሁ እንዴት ናችሁ ደናናችሁ አለው እግዚአብሔር መስገን ሲጀመር ሲቀጥል ደግሞ ስለ ሩታ ስሰራ አንቺ አስመሳይ ቀባጣሪ አትቀባጥርብን አትዘባርቅብን የምትሉኝ ሰዎች እኔ ቀባጣሪና ዘባራቂ ከሆንኩ እኔ ቤት ምን ትሰራላችሁ ከቀባጣሪ ቤት ምን ትሰራላችሁ እኔ የምቀባጥረውን ነገር እየሰማችሁ ቁጭ ብላችሁ የምትናድድ ለምንድን ነው እኔ በራሴ ቻናል የፈለገኝን መቀባጠር መብቴ ነው መቀባጠር መጮህ መለፍለፍ፣ መከረበት፣ መገነጣጠል መብቴ ነው። በቃ በራሴ ቻናል እንደፈለገኝ የመሆን መብት አለኝ። ገብቷችኋል? ላይ የራሴ አካውንት ነው የራሴ ኢሜይል ነው የራሴ ፎቶ ነው የራሴ ድምፅ ነው። ይሄ የማንቋረርበት ይሄ ምርጥ የሆነ ድምጽ ገባችሁ? ይሄ ምርጥ ድምጽ ይሄ ድምጽ የእኔ የራሴ የግሌ ነው። ገባችሁ? አይደለም እሶ እንደፈለገኝ የማውራት መብት አለኝ። ተግባባነ። ከዛ ውጭ ግን ዩቲዩብ ራሱ ማውራት አትሽ ካለኝ እተዋለሁ። ከዛ ውጭ ግን ምኑ ናችሁ ነው ዩቲዩብ ፈቅዶ ልኝ እናንተ ምን ነው አላስወራኝ አላችሁ? ምላሴ ላይ ቆማችሁ እንደፈለገኝ ላውራበት ጋይስ። የፈለገኝን መደገፍ የፈለገኝን አስተያየት የመስጠት መብት አለኝ። ስለዚህ እንደፈለገኝ ማውራት እኔ ሰው አልመርጥም በነገራችን ላይ ሴቶችን በጣም ነው ማበረታተው በጣም ነው መወደው በጣም ነው ማደንቀው። ሴቶችም ያልሆነ ነገር ሲሰሩ እንደዚህ በዚህ መንገድ ብትሄዱ ላለ አሁን፣ ፈኪ አሁን ትናንትና ትልቅ ውርደትን በምድር ላይ ነው የተከናነበችው። ገፈት አታራት ነው ምላችሁ ፈኪ ካላቅማ ሰንጠልጠላ አትንጠልጠሉ ላለው ባለፈው ታይ ብዬ ነበረ ታይ ታይ። ሴት ልጅ አይጠይቅም ነውር ነው ተጠይቆ ነው አልኩ ሄዳ ፊት ጣለች፣ ገፈተራት፣ አዋረዳት። ስለዚህ አሁንም ቢሆን ሩታንም እንደዛ ነው መከራት። ገባችሁ? ህቴ ስለሆነች እንደ ህቴ ስለማያት በቃ የማይበጅ ነገር አታድርግ ብዬ አስተያየት ሰጣለሁ። ስለዚህ አትበሉ ልላችሁ እፈልጋለሁ። ቀባጣሪ ዘባራቂ፣ መብቴ ነው መቀባጠር፣ መቀባጠር መብቴ ነው። ሶ ወደ ሀሳቤ ስመለስላችሁ አንዳንድ ኮሜንታተሩት አይ በሳደድ ደፋ ነበረ። እርግጠኛ ነኝ እየረገማችሁ ነው፣ አሁና እየረገማችሁ ነው። አንቆሌ ደፋ የነበር ሳሌ ሶ እረብስ ስም አ እናንተ፣ በዚህ ሳምንት ግን እንግሊዘኛ መናገሬ በጣም እየጨመረ ነው። ከየት ነው የማመጣው ግን ይሄን እንግሊዘኛ? በጣም እኔ እኮ አላቅም የእውነት እንዲህ በቃ እንግሊዘኛ መናገር ፓወሬ በጣም እየጨመረ ነው። ካልሆነ ልማር እንደ እንግሊዘኛ ሰው ወረበለው ደገምኩት። አሁን እኔ በራሴ እኮን መዝና ነው ጋይጽና ኤፋ ኤፋ ኤፋ መጣ፣ ያብርሽ ወንድም ማለት ነው መጣ። እንደዚህ ነው ጦሩን ይዞ የመጣው። ሩታ ማስጠንቀቂ አለ እሺ፣ ሰማውት አርፈሽ ተቀመጭ። አርፋሽ ተቀመጫላል። ኦ ማይ ጋድ፣ ኦ ማይ ጋድ፣ ዳንጀሪስ፣ ዳንጀሪስ። ትልቅ ፋውል ነው ፋውል ነው የተሰራችው። ሩታ ልጅ ማርገዟ በጣም ትልቅ ፋውል ነው። እውነቴ ነው፣ እውነቴ እናምላችሁ። ተሸውዳለች፣ በጣም ነው የተሸወደችው። እሷ አብርሽን የግሏ ለማድረግ ነበረ በእሷ ቤት፣ ነገር ግን ከዚህ በኋላ ትረገጣለች። ሴት ሊያመጣም ይችላል እቤት። ሴት ቢያመጣም አርፋሽ ልጅ ሽን አሳድግ ነው የምትባይ። ይገባሽ? ቤተሰብ ድሮሽ ቢሆን በሰማኒያ ይሄው የሰማኒያ ባሌ ነው አፋቱኝ ብለሽ ስቴጅ ነበር። አሁን ግን አፋቱኝ የለ ምን የለ። ለሄድ ብት እንኳን ሻንጣሽን ይዘሽ ቲ ነው ምት ልብስሽን ይዘሽ በቃ ካላስ አይህ ኔ ውድ። ገና ከአሁኑ መናቅ ጀመሩ። ገና ልጅ ሳይወለድ ና። ኤፋ የራሷ ጉዳይ አለ እኮ የራሷ ጉዳይ፣ በጭንቅላቷ ትታከል። ኦ ማይ ጋድ ኦ ማይ ጋድ፣ ዚስ ዳንጀሪስ። አይ ይህ ሙሽክላ ከቢር አይ ሩታ እንደዚህ ትይልሻል ብዬ አንድ ቀን ጠብቂ ያላቅም ነበር ኤፍሬም። ሶ ሌላም ሰው እንደዚህ ልሽ ይችላል። ስለዚህ ከዚህ በኋላ አንቺ መብትሽ አይከበርም። ገባሽ? መብትሽ ውነት ነው። አንዳንድ ሴቶች ልጅ ሲያረዙ አታቁም እንዴ? ባህላቸው ጥጧቸው ላሽ ሴ ከዚህ በኋላ እንደፈለግሽ ቪዲዮ አትሰርም። ሆድሽን ጉጭራ አድርገሽ ትልቅዬ ቢጃ ማለብሰሽ ከዚህ በኋላ ፊትሽ ነፋፋል። ተወፋፍር ያለሽ በቃ ቤትሽ ቁጭ ነው። አብረሽ ከሌላ ሴት ጋር ካፕል ሆኖ ቪዲዮ ይሰራል ማለት ነው። ተግባባን አይደለ? ነገር ግን ያው ለፍትህ ለሩታ ሩታ ከዚህ በኋላ እርጉዝናት እንደግፋታል እውነቴን ነው። እኔ ሴቶች ሲገፉ ሲበደሉ ከጎናቸው እንደምቆም ታውቃላችሁና፣ አሁን ሩታን አሁን የሆነ ሰው ቢገፋት እና ቢበድላት እውነቴን ነው ከጎኗ ነው የምሆነው። ነገር ግን ቤተሰቧን ስትረግጥና ስትሳደብ ደግሞ እኔም እንደዛው ቀጠቅጣታለሁ። በቃ እኔ እንደዚህ ነኝ። እውነት ለመናገር አሁን እሷ የሆነ ሰው የሚበድላት ከጎኗ ነኝ። ነገር ግን ማይሆን ነገር ስትሰራ ደግሞ አኝ ነው ምናረጋት